ሳይንኮ ነው መጀመሪያ። እኔ አደለሁ የሚያባረርኳል። ሲቀጥል በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም ብዬ ስለማምን አልመልስም። በዚህ ከተግባባን ጥረቴን ለማሳካት ያለማመታት ታግዥኛለሽ ማለት ነው ማለት ማለት መዲህ ልጁን እንዳትወልድ እናደርጋለን ምን እና ያው ለመጨረሻ ሀሳብ የተሳክቶ የመወዳትን ልጅ እጅ አስገብቼ እልጃለሁ። ጥሩ ነው፣ በጣም ጥሩ ነው። ኖ ይሄ ፈጽሞ ጥሩ አይደለም። ምንም ጥሩ የሚባል ነገር የለም። በሚስጥር ክትትል እንዲደረግበት ከተወሰነ እኔ ሳላቆም ሊፈጸም ይችላል።

ሁሉ ነገሬን የምታውቀው መሰለኝ። ፊሽ ከንትሮና ወ ነገር ምን አለ? ከኔ ጋር መስራት መፈለጉን ነገር ለባልቀ ድሮስ ቢሆን እኔ አናግሬያቸው ምን ቆርጧቸው ነው የሚሉት። እዛ ጋ ቁጭ በል፣ ጀርባዬ ላይ አትተፍስ። ግን ይህ እንዲሆን አንድ ነገር መሟላት አለበት ብለዋል ይበልጥ መተማመን እንዲኖረን እጃችን ላይ ያለው ገንዘብ በሁለታችን ስም ባንክ ቤት መግባት አለበት። አንተ የምታስገባው ገንዘብ በርከት የሚል ከሆነ እምነቴ የበለጠ ይጠነክራል። የፐርሰንት ድርሻም ከፍ እንዲል አደርጋለሁ ብሏል። እጅ ሰውዬ፣ እኛ እናስበናት አይነት ሰው ሳትሆን ዋና ዋና አሯጭ ዋና ቁጭ በሉ ደች አይደሉም። ግን አረ እባክህ ተው። ታዲያ ምን የሚሉት አማርኛ ነው? ገንዘብን አንድ ላይ አድርገን ማስቀምጥ ብሎ ነገር! እንዲህ ገንዘቡ እኮ በሁለታችሁ ስም ነው ባንክ ቤት የሚገባው። እናንተ ሳታውቁት ማንም ሊያንቀሳቅሰው አይችልም። ኩራኩራኩራኩራኩራ አንተ እነዚህ ሰዎች አታውቃቸውም። ይሄ ከውጭ ሀገር ቢመጣ ዲያስፖራ የተባለ ነገር፣ አንዳንዶቹ መኪና እየሄደ ነው ጎማህን የሚያወልቁት የሞላጮች ናቸው። ኃይለኛ አሯጮች ናቸው ሰዎች አድርጋቸዋለሁ። እነሱ የተማከሩበትና የተሸረፉበት ባንክ አስገብቶ ንብረት የሚዘርፉት ስለሱ አታስተላለቀ ግድ የለንም። የምታውቀውና የምትተማመንበት ባንክ ውስጥ ነው የሚቀመጠው። ሰውየው እኮ ለየት ያለ ሰው። ደግሞ ለእንዲህ አይነቱ ነገር ከእሳቸው ይልቅ አንተ ትቀድማለህ። ብዙ ሰው መውጫ መግቢያ እያሳጣቸው ስለሆነ ሳትቀደም መቅደም አለብን። እስኪ ለማንኛውም እንገናኝና እናወራለን። በለው አሁን ከከተማ ወጣ ብለዋል ለሽርሽር። ስልካቸውን ሰጥተውኛል፣ ማውራት ትችላለህ። ጤና ይስጥልኝ፣ አቶ አስናከ ኢንስፔክተር ያቆብ። ኢንስፔክተር ያቆብ ከየት ተገኘ ዛሬ? እቃው እንዲለቀቅ መወሰኑን ልነግረውት ሚለው

ሁሉም ነገር የተሳካ ሆነ። አሁን የቀረኝ አንድ ነገር ብቻ ነው። አሁን የቀረኝ ከዛች ከደንባራ ላይ ያንን የካሴት ክር መውሰድ ብቻ ነው።

ራሳችንን ከተጠያቂነት ነጻ ለማድረግ ለሚመለከተው ክፍል የምናሳያቸውን ፋይሎች ነው። አሁን ደግሞ እኛ ብቻ የምናውቃቸውን እና እውነተኛዎቹን ፋይሎች አያያዝ አሳያለሁ። ሁለት ነው ያላችሁ ማለት? አብዛኛው ሰው እንደዛ ነው የሚሰራው። ለፀዴ ባደረግላት ነገር አባት ጠልተዋላል። እንዳላምን ስላስዘረቀበኝ በትኩረት እንድከታተል ስለነገበኝ

መት ይሄኛው ዶክመንት እኛም የምንሰራቸው ስራዎች ብዙም ጥሩ የሚባሉ አይደሉም። አንተ ደግሞ ወጣት ነህ። ለምን ይሄንን ትተህ ሌላ የተሻለ ስራ ለመስራት አትሞክርም? ግድ የለ ጥሩ ጋር መስራት ስለምትፈልግ ብቻ ነው፣ ሺህ ጊዜ ከአባትህ ጋር መስራት ብትፈልግ ታዲያ፣ እምልህ እንዲህ አይነት ስራ ብዙ ትርፍ የሚያስመጣ ቢሆንም ብዙ መዘዝም ሊያመጣ የሚችል ነው። ማለት ለምሳሌ አሁን የምናስመጣቸው አስመጣቸው የስፔር ፓርት እቃዎች ናቸው፣ ግን ደረጃቸውን የጠበቁ አይደሉም። የምልህ ገብቶሃል? በፍጹም ገበያ ላይ መዋል የሌለባቸው ቢውሉም ችግር ሊያደርሱ የሚችሉ ናቸው። እና ጉዳት ሊያደርሱ እንደሚችሉ እያወቃችሁ የምታስመጧቸው ማለት ነው። ሙሉ አድሮ ችግር ነው ተሰራ አባት፣ ሰሞኑን እየተበሳጩ ያሉት ፖሊስ ነገሩን ጠርጥሮ ዕቃውን መጋዘኑ ላይ ስላሸገባቸውና ሊከሱ በመሆናቸው ነው። ሳቸው። ሀሎ፣ አቶ አስናቀ ይለቀቁ ተባለ ነው የሚለኝ። በፍጹም መለቀቅ የለባቸው። ተለቀቁ ማለት እ በጣም ብዙ አደጋ ነው ሊያደርሱ የሚችሉት። ያውቃሉ ታደያክምት እንደዚህ ሚያር ትፈቅዳለህ? በዝናለሁ ተባበር

ተሰማኝ ለዶክተር ከልጄ ጋር አሰሩት የነበረውን ነገር ፈጽሞ አልወደውም ነበር። ማለት ማለት ለክሊኒክ ደንበኞች የማያስፈልጋቸው መድኃኒት በማዘዝ ከእኛ ፋርማሲ ጋር በጥቅም ተሳስረ መስራትን ፈጽሞ ልን አይልቀበሉ አይችልም። ግን እኮ አንቺ ከጠየቅሽኝ ጋር ሲነጻጸር የእንንት ያለ እኔ እየጠየቅኩ ያለሁት እኮ ልጄ ከእድሜ ልክ ሰው ቃ እንታደኑልኝ ነው። ክሊኒካቸው አካባቢ ደግሞ ሌላ ፋርማሲ ባለመኖሩ ከእኛ ጋር መስራቱ እንዲቋረጥባት ፈልግም። እኔም እንዲቋርጥብኝ አልፈልግም። የምታገኘውን ጥቅም ደግሞ ከፍ አድርግልሃለሁ፣ ተጨማሪ ገንዘብም ከፍልሃለሁ። ስለዚህ ከተስማማም በኋላ ማመንታቱን አቁመ፣ በተስማማነው መሰረት እንድንቀጥል ነው የምፈልገው። እኔ እኮ የነገሩን አደገኛነት እየነገርኩሽ ነው እንጂ እያቅመሙ አይደለም። ከሆነ ጥሩ፣ በወቅቷ አንተ እዛው ስለምትሆን የምታስበው አይነት ችግር አይፈጠርም። ግን እኮ መድኃኒቱ የሚዋጥ ብቻ አይደለም በማህፀንም የሚጨመር አንቺ ደግሞ እንደነገርሽኝ ከልጅሽ ጋር በጥሩ ሁኔታ አይደለም ያለችው። እንዴት አድርገሽ ነው ምስጫት እያልኬ ነው። አይዞ በደንብ ተዘጋጅቼበታለሁ። አሁን መድኃኒት ውስጠኝ። ይሄ በአፍ የሚወሰድ እነዚህ ደግሞ በማህጸን የሚጫ እናራክሽ ይዙ ነው ማለት። በጣም ጥንቃቄ የሚያስፈልገው ነገር ስለሆነ ወይ ታጣ። በጣም ሴንሲቲቭ ነው። ይሄን ማድረግ እኮ ልጅ ስለምወዳት እንጂ ስለምጠላት አይደለም። ይሄን እኮ አይደለም የነገሩን እኮ ትንሽ ከባድነት እና አደገኛነት እየነገርኩሽ ነውና፣ ግድ የለም አሁን መድኃኒት ውስጥ ነኝ። ጉዳዩን ካከናወንኩ በኋላ ደውዬ እጠራሻለሁ። ወይ ልጥሩሽ ፈልገሽ ነው የምትደውይው? ሴትዮዋ ፎንቃ ሲጠልፋ ስልኳን ይዛ መተከስ ጀምርት። ምን ሆነች ነው? ምን መጥቼ እኔ ስልኩን ላንሳልሽ? ምን ፈልገሽ ደወልሽ? ምን ፈለግሽ? እንዴት አይነት ንግግር ነው? ምን ፈለግሽ? እንደ ፈለግኩሽ። ስለምን ጉዳይ? በቃ ፈለግኩሽ፣ የማውራሽ ነገር አለ። ፈለግኩሽ እኮ። ስለምን ጉዳይን ልታዋሪኝ የምትፈልጊው? የት ነው ያለሽው? ካፌ ልምጣ? ካፌ አይደለሁም ያለሁት፣ ካፌ ተዘግቷል። ማናባቱ ነው የዘጋው? ሶሲ ብር ተበድሬ እንደከፈትኩት ታውቂያለሽ አይደል? እና በቃ የጃምቦን ብድር መመለስ አቃተኝ ተዘጋ። ታዲያ ሮዜ ቢያንስ ስለዚህ ጉዳይ ስዘጌ መነጋገር የለብንም እንዴ? ስለዚህም ጉዳይ ስለሌላም ነገር ማውራት እፈልጋለሁ። የት ነው ያለሽው? የት እንገናኝ? ቆይ ለምን ፈልገሽኝ ነው ይህን ያህል? ሮዜ ለምንድን ነው የምትቆጪው? በቃ አንዳንድ ነገር መነጋገር እፈልጋለሁ። ንገሪኝ፣ ለምን እንደምትፈልጊ መጀመሪያ ስለየው ብዬ ልብሽን ቀጥል አድርገው ሶስና ስለ እሱ ልጅ መቀለድ አቁሚ ብዬሽ አሉ አይደል? ሮዚን፣ ለምንድን ነው ለምንድን ነው እጅሽን የማሰጭ? ምንድን ነው ችግሩ? ለማንኛውም አስቤበት እደውልልሻለሁ። በይ እሺ፣ ቶሎ ደውዪልኝ እና እናውራ ማለት ነው። ኢንስፔክተር ያቆ፣ እንደዛሬ በኢትዮጵያዊነቴ ኮርቻ አላውቅም፣ በእውነት በእውነት በእውነት። እንዴታ እንዴታ! አልጎራም፣ እባክህ አገሬ የሕግ የበላይነት ተከብሮባት ማንም ጉልበተኛ የተነሳ ስልጣኑን መከታ አድርጎ ሰው ማያጠቃባት ሀገር መሆኗን ከማየት በላይ ምን የሚያስደስት ነገር አለ? አቶ አስናቀ ከህግ አግባብ ውጭ ማንም እሱን እንኳን ይልቅ ፖሊሶችን አስነሳልኝ። ድመት የራሷን ምስል መስታወት ውስጥ እያየች አንበሳ የሆነች ቢመስላት ምንም አይደለም። አንበሳ ነይ የምትልም ምንም ችግር የለውም። ችግሩ የሚጀምረው አንበሳ ነሽ በሉኝ ስትልና አንበሳ የሚሉበት ቦታ ካሉ አልኩ ስትይ ያንተን አላውቅም። ይህ ፊት እኮ የምታየው ግን አንበሳ ነው። አንበሳ፣ አንበሳ የሚገዛበት ህግ የለውም። የሰው ልጅ ግን በህግ ሊገዛ ግድ ይለዋል። ስራዬን በጣም ነው የምወጣው። ሙያዬ ህግን ማስከበር ነው። ህግን በማስከበር ሂደት ውስጥ በሚመጣ ማንኛውም ጉዳይ አይደለም አንበሳ፣ ዳይነሰር ቢመጣ አያቆመኝም። ከፊቱ ነው የምቆመው።

ነበረበት መዳኝነት። እኔ ንጹህ ሰው ነኝ፣ ታምራትን አልገደልኩትም። በኋላ እኔን ለመበቀር ብሎ ልጅ ላይ አንድ ጉዳይ ቢደርስ ለእሱም ጥሩ አይደለም። አንተ ልጅ ሰማኛለ። አንተም ሆነ አባቱ ጉቦ ከፍላችሁ ያወጣችሁት የሐኪም ማስረጃ ቀቅላ ይብላው። አባቴ ምንም ያውቀው ነገር የለም። እኔም ጉቡ ላሉት ነገር የከፈልኩት ምንም ያደረኩት ነገር የለም። ይመለኛል። ዛሬ ብቻ ሳይሆን መቼም አላምንህም። አሁን በጣም እየተፈታተንከኝ ነው። እባክህ ክፍሉ ያቀረኝ ውጣ፣ ወጣልኝ። አልወጣም። ልጄ እንዳይወልድ የሚያደርጉት ነገር ካልተው በስተቀር ከዚህ ቤት የትም አልሄድም። ምናስድን ነገር የለም ክፉ ነገር ማድረጉ ሲያሳስቡት አሁን ሰራተኞቹ ፊት ሲሆ እሺ በቃ እሺ በቃ የቀረ ነገር ካለ ውስጥ ከብተን ነበር። አልገባም። ምንም የቀረ ነገር የለም። አያችሁ አለቃችሁ መጥፎ ሰው ናቸው። እርጉዝ ልጃቸው ላይ የሚያስወርድ መድኃኒት የሚከቱ ሴት ክፉ ሴት ናቸው።

መንገዳችንም አልጋ ባልጋ ሆኗል። አሁን ቶሎ ቶሎ ቸብችበን ገንዘባችንን ገቢ ማድረግ ነው። ነጋዴዎቹን ቶሎ ፈልግ እና አነጋግራቸው። ግን አቶ አስናቀ ባለፈው በተፈጠረው ነገር ስለተደናገጡ ነጋዴዎቹ በቀላሉ ምን ውስጥ ውስ ገተኛ አልገባ። ምን እየሰራ እንደሆነ ለማወቅ ነው የመጣሁት። ቆይ ምን ሠራው? ምን ሠራው? አዎ እናቴን ሰራተኞቿ ፊት እንደዛ ማዋረድ ሳያንስ እገልሻለሁ ብለህ እዚህ ተባት ትመጣለህ? ምን ብዬ ልመልስ? ይህንን ጥቁር ፊት አውጭ። ቤቴ ሰላም ወረደልኝ ብዬ ደስታዬን ሳልጨርስ ሌላ ችግር ይዘብኝ ትመጣለን።